ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎቹን በቅድሚያም አቶ ጌታቸው ረዳ የትግራይ ክልል ፕሬዝደንት አሁን እኔ ነኝ አሉ። አቶ ጌታቸው ስለ አሁናዊው የአብይ አህመድና ኢሳያስ አፈወርቂ ግንኙነትም ተናግሯል። ወደ ትግራይ ለመመለስ የደህንነት ችግር እንደማይኖርባቸው ቀኑን ባልጠቀሱበት ጊዜ ውስጥም ወደ መቀለ እንደሚሄዱ ከዚህ በፊት ተናግረው የነበሩት አቶ ጌታቸው አሁን ግን ለደህንነት የሰጋለሁ ማለታቸውም ተሰምቷል። በዝርዝር እንመለከተዋለን። የቀድሞ የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ወልደ ስላሴ ወልደ ሚካኤል ወደ ቀድሞ ሹመታቸው ተመልሷል የሚለው መረጃ እየተሰራጨ ነው። አቶ ወልደ ስላሴ የብልጽግና ተሿሚ ሆነው የደህንነት መስሪያ ቤቱን ተቀላቅሏል የሚለውን ጥያቄ እንዲያብራሩም ከኢትዮ ፎረም ተጠይቀዋል። ምላሹን ሰማላችሁም። ሪፐብሊክ ጋርዱ ገደላቸው የተባሉት አመራር በአቶ ሽመልስ አብዲሳ አስተዳደር መሾማቸው እያነጋገረ ነው። ከወራት በፊት ለህዝብ ተደምስሷል የተባሉት ሰው ከሳምንታት በፊት ደግሞ የጸጥታ ዘርፍ ሹመት እንደተሰጣቸው ተገልጿል። ይህንንም ይዘናል። በኢትዮጵያ ላይ ከአሜሪካ የተጣለው ታሪፍ በውጭ ምንዛሬ ግብይቱ ላይ ተጽዕኖ የሚያሳድር መሆኑን ባለሙያው ገለጹ። የብልጽግናው መንግስት የታሪፍ ጭማሪን በደስታ አቀበሏለሁ ሲል ማሳውቁ የሚታወስ ነው። ሰሙታላችሁ። የትምህርት ሚኒስትሩ ብርሃኑ ነጋ የተማሪዎች መውደቅ ይቀጥላል አሉ። ሚኒስትሩ ካለቆቻቸው ጋር ሆነው ያስቀሩትን የአስረኛ ክፍል ሀገር አቀፍ ፈተናን በተመለከተም ተናግሯል። ሌላኛው መረጃችን ነው። የሱዳን ጦር ካርቱምን ከተቆጣጠረ በኋላ በከተማ በርካቶች መገደላቸው ተሰማም። እነዚህ ሰዎች የተገደሉት ደግሞ ከፈጥኖ ድራሽ ኃይሉ ወገን ነበራችሁ በሚል እንደሆነ ነው የተገለጸው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። አቶ ጌታቸው ረዳ የትግራይ ክልል ፕሬዚደንት አሁንም እኔ ነኝ አሉ። አቶ ጌታቸው ስለ አሁናዊው የአብይ አህመድና ኢሳያስ አፈወርቄ ግንኙነትም ተናግሯል። አሁን ያለውን ቀውስ ሲያዋለዱና በህዋት ውስጥ ያሉ ነባር አመራሮች መፍትሄ እንደማይሆኑ ማወቅ አለባቸው ሲሉም ገልጿል። ወደ ትግራይ ክልል ለመመለስ የደህንነት ችግር እንደማይኖርባቸውና ቀኑን ባልጠቀሱት ጊዜ ውስጥም ወደ መቀለ እንደሚሄዱ ከዚህ በፊት ተናግረው የነበሩት አቶ ጌታቸው አሁን ግን ለደህንነት የሰጋለሁ ማለታቸውም ታውቋል ከአንድ በርድ ከተሰኘ ድረገጽ ጋር ቆይታ ያደረጉት አቶ ጌታቸው ረዳም ስለ ትግራይ በጥቂቱ ስለ ህወሀት በብዛት ስለ አብይና ኢሳያስ እንደዚሁም ስለ ቀይ ባህር ፖለቲካ እጅግ ባነሰ መልኩ ማብራሪያቸውን አቅርበዋል። አሁንም የትግራይ ክልል ፕሬዚደንት መሆናቸውን እንደገለጹለትም ድረገጹ ጽፏል። መንግስታዊ ሰነዶች ላይ እንደሚፈርሙ አስተዳድራዊ ጉዳዮችን ካሉበት ሆነው እንደሚመሩ የገለጹት አቶ ጌታቸው በአሁኑ ወቅት በውጭ ሀገር እንደሚገኙና በቅርቡ ወደ ኢትዮጵያ እንደሚመለሱ፣ ይሁን እንጂ ወደ ትግራይ ቢመለሱ የደህንነት ስጋት እንዳለባቸውም አብራርተዋል። ለስምንት እና ዘጠኝ ወራት በህዋት ውስጥ የነበረውን ትርክ የሰላም ስምምነቱን ለመፈጸም እንቅፋት ነበር ያሉት አቶ ጌታቸው በሀገሪቱ ህገ መንግስት መሰረት ከፌደራል መንግስቱ ጋር ተቀራርቦ የመስራት ግዴታ ያለብኝ ቢሆንም እኔን ለፌዴራል መንግስቱ አሳልፈው ሰጠን በማለት የህዋት አመራር ሲሆን እጅ ላይ ነበር ብለዋል። የሚደንቀው ግን እኔን በአደባባይ ከፌደራል መንግስቱ ጋር መስራት የኃጢአት መሆኑን የሚናገሩት እንደ ሊቀመንበሩ ደብረ ደብረጽዮን ገብረ ሚካኤል ያሉ ሰዎች ከእኔ የበለጠ የአዲስ አበባው መንግስት ስስ ልብ ያላቸውና አብይንም ከኔ የበለጠ ደጋግመው የሚያገኙ ናቸው ሲሉም ነው የተናገሩት። በህወሀት ውስጥ ብዙ አመራሮች አሁንም አዲስ አበባን የተቆጣጠሩ የሚመስላቸውና ከእውነት ያልታረቀ ቅዠት ውስጥ ይገኛሉ በማለት የገለጹት አቶ ጌታቸው ኤርትራ እነዚህን ሰዎች እያወዛገበቻቸው ነውም ብለዋል። በአሁኑ ወቅት እርሳቸው የትግራይ ፕሬዚዳንት መሆናቸውን የጠቆሙት አቶ ጌታቸው በቀጣይ የሚሾመው ሰው ማንም ሆነ ማንም የሰላም ስምምነቱን ለማስፈጸም ከፍ ፌዴራል መንግስቱ ጋር ተቀራርበ መስራት እንዳለበት መክሯል። ነባሩ የህወሀት አመራር አሁን ላለው ቀውስ ሁሉ ተጠያቂ እንደሆነ አውቆ የእርሱ ዘመንም እንደተጠናቀቀ ተረድቶ የትግራይን ችግር ሊፈታ የሚችል ነባር አስተሳሰብ እንደሌለም ተገንዝቦ ለአዲሱ ትውልድ ሊያስረክብና ለትግራይ ህልውና ለተዋደቁ ወጣቶች ሊለቅ እንደሚገባም በአጽንኦት ገልጿል። ጠቅላይ ሚኒስትር አብይ ስለ ባህር በርና ስለ ቀይ ባህር ሲናገሩ የኤርትራውን ፕሬዚደንት አስበርግገቸዋል፣ የሚሉት አቶ ጌታቸው ረዳም የትግራይን ሰራዊት ተጠቅመው የኢትዮጵያው መሪ ያጠቁኛል የሚል ስጋት ነበራቸው። ሰራዊቱ ትጥቁን እንዲፈታ ሊደረግ ይችላልን ብለው አልገመቱም ነበር ይላሉ። እኛ የማንም መሳሪያ እንደማንሆን ለኤርትራ ባለስልጣናት ማረጋገጫ ለመስጠት አገኛቸው ነበር ያሉት አቶ ጌታቸው እነርሱ ግን በህወሓት ውስጥ ተስፋ የቆረጠው ኃይልን ተጠቅመው የኢትዮጵያ መንግስትን ማዳከም ነው የፈለጉት። ይህ ደግሞ ተቀባይነት የለውም ብሏል። በ2010 ዓ ም ኢሳያስ አብይን ይመለከተው የነበረው ለራሱ አጀንዳ ማስፈጸሚያነት የሚያገለግለው መሳሪያ አድርጎ ነበር። ይሁን እንጂ አብይ ከኤርትራ ጋር የነበረውን ግንኙነት የፈጠረው የራሱን ግብ ለማሳካት ነበርም ብለዋል። አንዳንድ ሰዎች የኢሳያስ የሁልጊዜ እቅድ ህወሓትን ማጥፋት ነው ይላሉ። ያም ሆነ ይህ ግን አዲስ አበባና አስመራ አሁን ፍቅር ላይ አይደሉምም ብለዋል። በወቅታዊው የቀይ ባህር ውዝግብ ላይ ሳውዲ አረቢያ ኢሳያስን ጎትቶ ለመክተት እየሞከረ ነው ያሉት አቶ ጌታቸው የባህረ ሰላጤው ሀገራት በዚሁ ጂኦፖለቲካዊ ጨዋታ ውስጥ ሊሳተፉ እንደሚችሉ ግምታቸውን አስቀምጠዋል። የቀድሞ የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ወልደ ስላሴ ወልደ ሚካኤል ወደ ቀድሞ ሹመታቸው ተመልሰዋል የሚለው መረጃ እየተሰራጭ ነው። አቶ ወልደ ስላሴ የብልጽግና ተሿሚ ሆነው የደህንነት መስሪያ ቤቱን ተቀላቅሏል የሚለውን ጥያቄ እንዲያብራሩም ከኢትዮ ፎረም ጥያቄ ቀርቦላቸዋል። አቶ ወልደ ስላሴ በኢህአዴግ መንግስት ወቅት የብሔራዊ መረጃና ደህንነት አመራርነት ላይ የነበሩ ቢሆንም በወቅቱ በወንጀል ተጠርጥረው ለእስራት ተዳርገዋል። ከእስር ቤት ከወጡ በኋላም በአክሱም ዩኒቨርሲቲ በመምህርነት ስራ ላይ የተሰማሩና ከጸጥታና ደህንነት ሹመቶች የራቁ ሆነው ቆይተዋል። ከ2015 ጀምሮ ደግሞ በትግራይ ክልል የአቶ ጌታቸው ረዳ አማካሪ ሆነው ሰርተዋል። ይሁን እንጂ በአሁኑ ወቅት በብልጽግናው ደህንነት መስሪያ ቤት ውስጥ ሹመት እንደተሰጣቸው በማህበራዊ የመገናኛ ብዙሀን ሲሰራጭ ተስተውሏል። ስለ ጉዳዩ የተጠየቁት አቶ ወልደስላሴ ይህ ውሸት ነው ያሉ ሲሆን በአሁኑ ወቅት እኔ ሹመት አልፈልግም ብለዋል። ፍጹም ውሸት ነው። ወቅቱን የሚጠይቀውን የፖለቲካ ስትራቴጂና ታክቲክ መንደፍ የሚችሉ ከሌሎች ኢትዮጵያውያን ጋር በሰላም መኖር የሚችሉ የአዲስ ትውልት የፖለቲካ ሰዎች ወደፊት እንዲመጡ የቻልኩትን የማገዝ አጀንዳ እና አላማ ነው ያለኝ። በፌደራል መንግስት ሚሆን በትግራይ የምፈልገው ሹመት የለም። እርስዎ የፕሬዚዳንቱ የደህንነት ጉዳዮች አማካሪ ነበሩ፣ ይህንን ምን ልንለው ነው? ሹመት ማለት አንችል? ይሄ እኔ እንደ ሹመት አልወስደውም። ይህንን ስራ የሰጠኝ ፕሬዚዳንት ጌታቸው ረዳም እንደ ሹመት የሚቆጥረው አይመስለኝም። በብልጽ ግና አለመሾማቸውንና መንግስታዊ ሹመትም እንደማይፈልጉ በአጽኖት የሚገልጹት አቶ ወልደስላሴም ተሹሟል ብለው ያስወሩብኝ እርሳቸው አንጃ የሚሏቸው ሰዎች መሆናቸውንም ይገልጻሉ። ወሬ ነው የተነዛው፣ አላማውም ይገባኛል። ወጣቱ በአንድ አቅጣጫ ወደፊት እንዳይራመድ ኮንፊዥን በመፍጠር እድሜውን ማራዘም የሚፈልግ በቁጥር በጣም አነስተኛ የሆኑ ሰዎች የያዘ ፋክሽን ከሚነዛቸው ወሬዎች ውሸቶች እንደ አንዱ መገለጫ አድርጌ ነው የወሰድኩት። ከ2015 ጀምሮ በትግራይ በተመሰረተው ጊዜያዊ መንግስት ውስጥ የፕሬዝደንቱ የደህንነት አማካሪ የሆኑት አቶ ወልደስላሴም በአሁኑ ወቅት አዲስ አበባ እንደሚገኙ ገልጸው ወደ ከተማዋ እየተጓዝኩትን ፕሬዝደንቱ ለስራ ፈልገው ነው፣ በትግራይ ውስጥ የደህንነት ስጋት የለብኝም ወደዛም እመለሳለሁ ብለዋል። በመቀሌ የነበርኩኝ ፕሬዝደንት ጌታቸው ለስራ ፈልጋለሁ ብሎ ወደ አዲስ አበባ እንድመጣ ነገረኝ። አሁን አዲስ አበባ ነኝ ያለሁት ወደ ትግራይ መለሳለሁ። አቶ ወልደ ስላሴ ለእስር የተዳረጉት በምክትልነት ይመሩት ከነበረው የደህንነት መስሪያ ቤት ተይዘው እንደነበርና ይህ ድርጊትም በወቅቱ በነበሩ ባልደረቦቻቸውም ሆነ በነባር የህወሀት አመራሮች ላይ ቂም እንዲይዙ አድርጓቸዋል። በዚህም ከአቶ ጌታቸው ወገን ሆነው የበቀል እንቅስቃሴ ውስጥ ገብተዋል የሚል አስተያየት እንደሚነገር በመጠቆም የቀረበላቸውን ጥያቄ ሲመልሱ ደግሞ እንዲህ ይላሉ። እኔ በእኔ መታሰር የምቀየመው ሰው የለም። እኔ የምቀየመው ሰው ይህንን ሁሉ ችግር የመልካም አስተዳደር ችግር፣ የፍትህ ችግር ገምግሞ እራሱን ወደ ትክክለኛ መስመር ያላስገባው ጥቂት ነበር። አመራር ላይ ግን ቅሬታ አለኝ። ሪፐብሊካን ጋርዱ የገደላቸው አመራር በአቶ ሽመልስ አብዲሳ አስተዳደር መሾማቸው እያነጋገረ ነው። ከአንድ አመት በፊት ለህዝብ ተደምስሷል የተባሉ ሰው ከቀናት በፊት ደግሞ የጸጥታ ዘርፍ ሹመት እንደተሰጣቸው ተገልጿል። በብልጽግናው ዘመን ባህል ከሆኑ ጉዳዮች አንዱ መንግስታዊ ውሸት ነው። ዜጎችን ከነዳጅ እስከ ወደብ አገኘን ተብለው ቃል ተገብቶላቸው የውሃ ሽታ ሆኖ ቀርቷል። ሳይታክት ከራሱ ዜጋ ጋር በየአካባቢው ባደረገው ጦርነት ወቅትም ተደጋጋሚ ሐሰተኛ መረጃዎችን ሲያሰራጭ እንደነበር ነበር የሚዘነጋ አይሆንም። በትግራይ ጦርነት ወቅትም በህይወት የነበሩ የህወሀት አመራሮችና ወታደራዊ አዛዦችን መግደላቸውን ይናገሩ የነበሩት ፊልድ ማርሻሉን ጨምሮ እንደነበርም ይታወሳል። በቅርቡ ደግሞ ተገድለዋል ተብለው ከዚህ በፊት የተነገረላቸው የቀድሞ የኦሮሞ ነጻነት ጦር ታጣቂ አመራር በጸጥታ መዋቅር ውስጥ ሹመት እንደተሰጣቸው የተጻፈው ደብዳቤ ያመለክታል። አቶ ሽመልስ አብዲሳ በጃል ሰኜ የሚመሩ ታጣቂዎች እጃቸውን ሰጡ የካሉ በኋላ ሰኜ ነጋሳን የእርሳቸው ቢሮ ውስጥ በአማካሪነት ሹመት ሰጥተው በርካታ ታጣቂዎች እንዲታሰሩና እንዲከሰሱ ማድረጋቸው የሚታወቅ ነው። እንዲያም ሆኖ ታጣቂዎቹ ውስጥ አንዳንዶቹ በዞን የጸጥታ አመራር እርከን ውስጥ እንዲሾሙ መመሪያ አውርደዋል። በዚህም መሰረት ደቡብ ምዕራብ ሸዋ ዞን የጸጥታና አስተዳደር መከተል ኃላፊ ተደርገው ሚልኬ ሳለታ በጫካ ስማቸው ጃልጉሬ መሾማቸውን ከአንድ ወር በፊት የተጻፈው ደብዳቤ ያመለክታል። እኒህ አሁን ሹመት ከአቶ ሽመልስ አብዲሳ የተሰጣቸው ጃልጉሬም ከወራት በፊት ተደምስሰዋል ተብለው የተነገረላቸው መሆናቸው ነው ነገሩን አነጋጋሪ ያደረገው። የመከላከያ ሰራዊቱ ባለፈው ዓመት ግንቦት 6 ቀን 2016 ዓ ምት በይፋዊ ገጹ ባወጣው መግለጫ የሪፐብሊካን ጥበቃ ኃይሉን በደቡብ ምዕራብ ሸዋ ዞን በማሰማራት የሸኔ አመራሮችን ደመሰሰ ይላል። የመከላከያ ሰራዊቱ ባወጣው በዛ ይፋዊ መግለጫው ላይ በወሰድኩት እርምጃ በደቡብ ምዕራብ ሸዋ ክንፍ የቡድኑ አመራር ጃል ጉሬም፣ በምስራቅ ሸዋ ክንፍ የቡድኑ አመራር ጃል ኦብሳም ከስድስት ግብር አበሮቻቸው ጋር ተደመሰሱ ይልና ጃል አብድ የተባለ የመቶ መሪ ደግሞ ከነ ሙሉ ትጥቁ በቁጥጥር ስር ውሏል ሲል ያብራራል። ከነ ግብር አበሮቻቸው የተደመሰሱት ጃል ጉሬ ናቸው። እንግዲህ የተደመሰሱበት ዞን ምክትል የጸጥታ አስተዳደር ኃላፊ ተደርገው ተሾሙ የተባሉት። በኢትዮጵያ ላይ ከአሜሪካ የተጣለው ታሪፍ በውጭ ምንዛሬ ግብይት ላይ ተጽዕኖ የሚያሳድር ስለመሆኑ ባለሙያው ገለጹ። የብልጽግናው መንግስት የታሪፍ ጭማሪውን በደስታ ቀበሏለሁ ሲል መግለጹ የሚታወስ ነው። ቀድሞውኑም በጦርኛ ፖሊሲ ሳቢያ ኢትዮጵያ ላይ ማዕቀብ እንዲጣል አድርጎ የአግዋ እድል እንዲዘጋ ያስገደደው አገዛዙ በዚህ ሳቢያ አርባ በመቶ ኢንዱስትሪዎች ሰራተኞቻቸውን መበተናቸውን ይፋ ቢያደርጉም ግድ የሚሰጠው አልሆነም። ዶናልድ ትራምፕ አሁን የታሪፍ ጭማሪ እጥያለሁ በሚል የ100 ሀገራትን ዝርዝር ሲያደርጉ ደግሞ የኢትዮጵያና ኤርትራን ጨምሮ አስር ፐርሰንት በሚል የተቀመጠባቸው ሀገራት ውስጥ ሆኗል የታሪፍ ጭማሪው እንዴት በደስታ እንደሚገለጽ የሚያውቁት የብልጽግና ሰዎች ብቻ ቢሆኑም ትራምፕ አበጀህ ደስተኞች ነን የሚል መግለጫ ለማውጣት ግን ትናንት የቀደማቸው አልነበርም ከኢትዮጵያ በተመሳሳይ የአስር በመቶ ጭማሪ የተደረገባቸው እንደ አውስትራሊያና ብራዚል ያሉ ሀገራት ወዲያውኑ ተቃውሟቸውን ማሰማታቸውን ግልብ ልብ ይሏል የሆነው ሆኖ የምጣኔ ሀብት ባለሙያው ከቦርገና ይህ አዲሱ የፕሬዚደንት ዶናልድ ትራምፕ እርምጃ ወደ አሜሪካ ገበያ የሚላኩ ሸቀጦች ዋጋቸውን ያንረዋል። ይህ ደግሞ በሸማቹ ማህበረሰብ ላይ አሉታዊ ተጽዕኖ አለው ሲሉ ተናግሯል። ኢትዮጵያ ወደ አሜሪካ ከምትልካቸው ምርቶች ውስጥ ቡናና ጨርቃጨርቅ ትልቁ ድርሻ እንደሚይዝ አንስተው አሁን እነዚህ ምርቶች አሜሪካ በሚደርሱበት ጊዜ ዋጋቸው ይጨምራልን ብሏል። የሸቀጦቹ ዋጋ ሲጨምር ደግሞ ገዢዎች ይቀንሳሉ። ያ ደግሞ ሀገር ውስጥ ያሉ አምራቾች ምርታቸውን ሊቀንሱና በአቅም ሊንገዳገዱ ይችላሉ ሲሉ ማክሏል። እርምጃው የኤክስ ትራንስፖርት ኢኮኖሚውን ይጎዳዋል። ቀደም ሲል አባል የነበርንበት የአጎአ እድል ተጠቃሚዎች ነበርን፣ ያ እድል ተቋርጧል። የኢትዮጵያ ምርቶች ቀረጥ ተከፍሎባቸው ነበር ወደ አሜሪካ ገበያ ሲገቡ የነበሩት። አሁን የተጨመረው የአስር በመቶ ታሪፍ ደግሞ ቀደም ብሎ በነበረው ላይ ነው። ይህ የኢትዮጵያ ላኪዎችን ያዳክማል፣ በውጭ ምንዛሬ ግብይት ላይም ተጽዕኖ ይኖረዋል ሲሉ አብራርቷል። በአብዛኛው እንዲህ አይነት ለውጥ በሚመጣበት ጊዜም የውጭ ምንዛሬ ግብይት ላይ የሆነ ተጽዕኖ ያስከትላል ያሉት ባለሙያው እርምጃው ብር ሊያጠናክረው ይችላል፣ አሊያም የበለጠ ሊያዳክመው ይችላል። እሱን ቀጥለን የምናዩ ይሆናል። ነገር ግን ተጽዕኖ አይቀሬ ነው ሲሉም ነው ያነሱት። የሆነ ሆኖ ታሪፉ የምርት ዋጋ እንዲጨምር ያደርጋል። ያ ደግሞ በሸማቾች ዘንድ የመግዛት ፍላጎቱ እንዲወርድ ያደርጋል። ከዛም የምርት መጠንን ያዳክማል። ገዢ ከሌለ የኢትዮጵያ አምራቾች ሊያመርቱ አይችሉም፣ ሲሉም ተናግሯል። መፍትሄውም ያንን የሚተካ ሌላ ገበያ መፈለግ ነው። ከአሜሪካ ወጥቶ የሌሎች ሀገራትን ገበያ ማፈላለግ አስፈላጊ ይሆናል። ተጽዕኖ ከመበርታቱ በፊት ሌሎች የንግድ መዳረሻዎችን ማፈላለግ ይገባል ሲሉ ለቲክባ ተናግሯል። የትምህርት ሚኒስትሩ ብርሃኑ ነጋ የተማሪዎች መውደቅ የሚቀጥል ነው አሉ። ሚኒስትሩ ከአለቆቻቸው ጋር ሆነው ያስቀሩትን የአስረኛ ክፍል ሀገር አቀፍ ፈተናን በተመለከተም ተናግሯል። የተከበረውን መምህርነት እንዲራከስ መምህራን ደመወዝ እንዳይከፈላቸው፣ በጉልበት ስራ ላይ ጭምር እንዲሰማሩ በማድረግ ተማሪዎች ዩኒቨርሲቲ እንዳይገቡም፣ የገቡትም ለመመረቅ እንዲቸገሩ በማድረግ የአንደኛና ሁለተኛ ደረጃ ተማሪዎች እንዳይማሩ፣ መማርን ተስፋ አስቆራጭና የማይጠቅም እንዲሆን፣ በተማሪዎችና መምህራን ዘንድ ትምህርት እምነት እንዲታጣበት በማድረግ በኢትዮጵያ ትምህርት ሚኒስትሮች ታሪክ ከፍተኛ ተጽዕኖ ያሳደሩ ናቸው የሚባልላቸው ብርሃኑ ነጋ አሁን መነጋገሪያ ሆነው ቀጥሏል ሰሞኑን ብሔራዊ አገልግሎት እንደሚተገበር የገለጹትናም ባለፉት ተከታታይ ዓመታት ከ ሶስት በመቶ በላይ ተማሪዎች እንዳያልፉና ወደ ዩኒቨርሲቲ እንዳይገቡ ያደረገው ፖሊሲን የተገበሩት ሚኒስትሩ አሁንም ቢሆን የተማሪዎች መውደቅ የሚቀጥል ነው ብለዋል አስረኛ ክፍል ላይ ሀገር አቀፍ ፈተና ሳይወስዱ ወደ 11 የተዘዋወሩ ተማሪዎች ልዩ የማካካሻ ትምህርት ሊሰጣቸው ይገባል ካልሆነ ግን መውደቁ ይቀጥላል ያሉት ብርሃኑ ሙሉሃኑ ከዚህ በፊት አስረኛ ክፍል ላይ ይሰጥ የነበረው ፈተና በመቅረቱ ሳይፈተኑ አስራ አንደኛ ክፍል መግባታቸው ለተማሪዎች መውደቅ ዋና ተጠቃሽ ምክንያት መሆኑን ሲያነሱም ተደምጧል። የኡህድ ብልጽግና ተሿሚው ብርሃኑ ነጋም አስረኛ ክፍል ላይ ይሰጥ የነበረው ሀገር አቀፍ ፈተና እርሳቸውን አለቆቻቸው ያስቀሩት ቢሆንም አሁን ደግሞ ተመልሰው ይህ መቅረቱ ከአስራ ሁለተኛ ክፍል ወደ ዩኒቨርሲቲ ለመግባት ፈተና የሚወስዱ ተማሪዎች ለመውደቃቸው ምክንያት ነው በሚል አቅርበውታል። በትምህርት ቤቶች በሚሰጠው የሞዴል ፈተናና ትምህርት ሚኒስተር በሚሰጠው ሀገር አቀፍ ፈተና ሰፊ ልዩነት እንዳለውም ተገልጿል። የሱዳን ጦር ካርቱምን ከተቆጣጠረ በኋላ በከተማ በርካታዎች መገደላቸው ሰማ። እነዚህ ሰዎች የተገደሉት ደግሞ ከጀነራል ሀሜቲ ኃይሎች ጋር ወግናቸዋል በሚል እንደሆነን የተገለጸው። የሱዳን ጦር ባለፈው ሳምንት ካርቱምን ከያዘ በኋላ በሰላማዊ ዜጎች ላይ ከሕግ አግባብ ውጭ ግድያ ተፈጽሟል ያለው የተባበሩት መንግስታት የሰብአዊ መብት ኮሚሽን ነው። የኮሚሽኑ ሊቀመንበር ቮልከር ተርክ በሰጡት መግለጫ የሱዳን ጦር ላይ ሙሉ ምርመራ እንዲደረግም ጠይቋል። የፈጥኖ ድራሽ ኃይሎች ካርቱም ለቀው ከወጡ በኋላ በርካታ ግድያዎች እንደተፈጸሙ ሪፖርቶች አመላክተዋል ሲሉ የገለጹ ሲሆን በዓለም አቀፍ የወንጀለኛ መቅጫ ህግ ለእንደዚህ አይነት ተቀባይነት የሌለው ድርጊት እንዲፈጸም የሚያደርጉና የማዘዝ ኃላፊነት ያለባቸው አካላት በህግ መጠየቅ አለባቸው ብሏል። ኮሚሽነሩ አክለውም ጽፈት ቤታቸው የታጠቁ ሰዎች ሲቪሎችን ሲገድሉ የሚያሳዩ ብዙ ዘግናኝ ቪዲዮዎች እንደደረሱትና እየገመገመው ስለመሆኑ አንስተው በሁለቱ ተፋላሚ ኃይሎች መካከል እየተደረገ ባለው የእርስ በርስ ጦርነት የጦርነት ሳቢያ እጅግ አስከፊ ሰብአዊ ቀውስ መከሰቱን አብራርቷል። በካርቱምና አካባቢው የታጠቁ ሰዎች በሰላማዊ ሰዎች ላይ ግድያን ሲፈጽሙ የሚያሳዩ ቪዲዮዎች በማህበራዊ ሚዲያዎች ላይ እየተሰራጩ ቢሆንም እስካሁን ለቀረበበት ክስ የሱዳን ጦር ግን ምላሽ አልሰጠም። ይህ በእንዲህ እንዳለ በጥር ወር የጦሩ አዛዥ ጀነራል አብዱል ፈታህ አል ቡርሃን በጀዚራ ግዛት ዋና ከተማ ዋድ ማዳኒ ተፈጽሟል የተባለውን የመብት ጥሰት የሚያጣራም ኮሚቴ ቢሾሙም እስካሁን ግኝቱ ይፋ አልተደረገም። በዋድ ማዳኒ የተፈጸመውን የወንጀል ድርጊት ተከትሎ አሜሪካ በጀነራል አል ቡርሃን ኃይል ላይ ማዕቀብ መጣሏ የሚታወስ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።